አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀሊማ ድሪም ቤተሰቦች፣ እንዲሁም ሰላም ሰላማችሁ ይብዛ በያላችሁበት። ዛሬም እንደተለመደው በበርካታ ህልሞች ፍች መጥቻለሁ። ቪዲዮ ጥያቄያችሁ ላይክ የተደረገላችሁ እንዲሁም ደግሞ ቀጣይ ቪዲዮ ላይ ጠብቁኝ የሚል መልእክት የደረሳችሁ በሙሉ ጥያቄያችሁ እዚህ ላይ ታገኛላችሁ ማለት ነው። ድንገት እንኳ ቪዲዮ ረዝሞብኝ በሌላ ቪዲዮ ከመጣሁ ፓርት ቱ ብዬ እመጣለው ማለት ነው። እና ቪዲዮ ላይክ እያደረጋችሁ እንደተለመደው አብራችሁ ይቆዩ። ለዛሬው ቪዲዮ የመጀመሪያው ጥያቄ የሚሆነው ህልሙን ያየችው እህቴ ናት። እና እህቴ በህልሟ የማታውቀው ሰው መጥረጊያ ሲሰጣት ይሄ እኮ የድሮ የማይገኝ መጥረጊያ ነው ከየት መጣ እያለች ስትደነቅ አይ ይችላል። ይህ ህልም እንደ ኢማም እቢን ሲሪን አስተምሮት ወይም የህልም አተረጓጎም በዋነኝነት ከጽዳት ከእፎይታ ከኃላፊነት እና ከበረከት ጋር የተያያዘ ይሆናል። የህልሙን ዋና ዋና ነጥቦች ስንመለከት አንደኛ መጥረጊያ በአጠቃላይ በህልሙ ውስጥ የጽዳት የችግር ማስወገድ እፎይታ እና የንጽህና ምልክት ነው። አንድ ሰው ቤቱን ሲያጸዳ ማየት ማለት ጭንቀቶችን ማስወገድ፣ እዳ መክፈል ወይም ከሀዘን ነፃ መውጣት ማለት ሊሆን ይችላል። ከሌላ ሰው መቀበል ደግሞ ይህ ማለት ችግሮችን ለመፍታት ወይም በህይወት ውስጥ ለውጥ ለማምጣት እርዳታ፣ ድጋፍ ወይም አዲስ መንገድ ከሌላ ሰው ምናልባትም ከማያውቁት ሰው ማለትም ከአላህ እንደሚመጣ ሊያመለክት ይችላል ማለት ነው። አላሁ አለም። ስለማይታወቅ ሰው ብዙ ጊዜ ብናወራም በህልም ከማያውቁት ሰው ስጦታ መቀበል ማየት፣ የማይታወቀው ሰው መታየቱ ብዙውን ጊዜ አላህ ሱብሃነሁ ወተዓላ መላእክትን ወይም የማይጠበቅ መልካም እድልን ሊያመለክት ይችላል ማለት ነው። ይሄ ያልተጠበቀ በረከት ወይም መፍትሄ ከየትኛውም አቅጣጫ እንደሚመጣ ያሳያል ማለት ነው። ሌላው የድሮ የማይገኝ መጥረጊያ ነው። የድሮና የማይገኝ መጥረጊያ፣ ይህ ማለት በጣም ጠቃሚ ምልክት ነው። የድሮ ነገር አንዳንድ ጊዜ በረከት ያለበትን የተፈተነ ወይም ከጥንት የነበረ ነገር ያመለክታል የማይገኝ መጥረጊያ ይህ ማለት የሚያሳየው ችግሮችን ለመፍታት የተገኘው ወይም ህልማላም ያገኘው ዘዴ፣ እውቀት ወይም ድጋፍ በጣም ብርቅ ልዩና ከፍተኛ ዋጋ ያለው መሆኑን ነው። ምናልባት እሷን ከችግር የሚያወጣ ልዩ የህይወት መርህ ወይም ደግሞ የጠፋ የሚመስል ሲሳይ ሊሆን ይችላል ማለት ነው። ድንገተኛ ደስታና መደነቋ ማለት ነው። ይህ ማለት ያገኘችው መፍትሄ ወይም እርዳታ ታላቅ እፎይታና ደስታ የሚያመጣ ሊሆን ይችላል ማለት ነው። አላሁ አለም። ባለትዳር ነኝ። በህልሜ የተከፈተ ቤት ልገባ ስል መግቢያው ጋር ከሰራሚክ የተሰራ መሃሉ ጉርጉድ ያለ ዳሩ መረገጫ ያለው ከዛ ከጉድጓድ ውስጥ በሰልፍ የተቀመጡ አራት ያሉ አነስ አነስ ያሉ ኮብራዎች አሉ። እነሱ እንዳይነኩኝ ብዬ ዳርዳሩን እየተረገጥኩ በሩ ጋር ልገባ ስል አንዱ ኮብራ ዘሎ መቀመጫ የነካኝ ይላል። አላህ ፍችልኝ ይላል። ይህ ህልም እንደ ኢማም እቢን ሲሪን አተረጓጎም በዋነኛነት ከመጠንቀቅ፣ ከፈተና እና ከቤተሰብ ወይም ኑሮ ጉዳዮች ውስጥ ሊፈጠሩ ከሚችሉ ችግሮች ጋር የተያያዘ ነው። ከእነዚህ ውስጥ ዋና ዋናዎቹ የተከፈተ ቤት እና መግቢያ። ቤት በህልም ውስጥ የህይወት የኑሮ ውስጣዊ ማንነት ወይም የትዳርሽ ቤተሰብሽ ምልክት ሊሆን ይችላል ማለት ነው። የተከፈተ መሆኑ ደግሞ ያ ማለት አዲስ ምዕራፍ አዲስ እድል ወይም አሁን ባለው የህይወት ሁኔታ ውስጥ ለውጥ እየመጣ መሆኑን ያሳያል። ምናልባት አዲስ ስራ፣ አዲስ ኃላፊነት ወይም የህይወት ዘይቤ ለውጥ ሊሆን ይችላል ማለት ነው። መግቢያው ላይ መሆን ደግሞ ይሄ የሚያሳየው አዲስ እርምጃ ከመውሰድሽ በፊት አዲሱ ምዕራፍ ከመጀመርሽ በፊት ጥንቃቄ እያደረግሽ መሆኑን ነው። ከሰራሚክ የተሰራ መሀሉ ጎድጎድ ያለ መግቢያ ማለት ሰራሚክ ጠንካራ ወለል ማለት ሰራሚክ ወይም ጠንካራ ወለል ማለት በህልም ውስጥ ሲታይ የተረጋጋነት ዘላቂነት፣ ወይም የግትርነት ምልክት ተደርጎ ይቆጠራል። መሀሉ ጎድጎድ ያለ እና ዳሩ መረገጫ ያለው ማለት ይሄ ደግሞ የህይወት መግቢያ ፈተናዎች፣ አደጋዎች እንደሚያካትት ያሳያል። አንቺ የምትፈልጊው ቤት ለማግኘት ጥንቃቄ በተሞላበት መንገድ ያ ማለት ዳርዳሩን መረገጫ መኖሩ ማለት ነው መሄድ ወይም እየተረገሽ መሄድሽ ማለት ነው መሄድ እንዳለብሽ ያመለክታል ማለት ነው። ያኒ ጥንቃቄ በተሞላበት መንገድ መሄድ እንዳለብሽ እየነገረች ነው ማለት ነው። ቀጥተኛ ያልሆነ ወይም የተደበቀ አደጋ አለ የሚል ማስጠንቀቂያ ያለው ማለት ነው። ኮብራዎቹ ጎርጓድ ውስጥ መኖራቸው ማለት ነው። በህልም ውስጥ እባብ በኢማም ኢብን ሲሪን ጠላትን፣ ምቀኝነትን፣ የተደበቀ አደጋን ወይም ሰይጣናዊ ፈተናን ያመለክታል ማለት ነው። በተለይ ኮብራ ከሆነ ኃይለኛ፣ ተንኮለኛ፣ ለመጉዳት አቅም ያለው ጠላት ማለት ሊሆን ይችላል። አራት ኮብራዎች ማለት በሰልፍ መቆማቸው ቁጥር አራት ምናልባት አንድ አይነት አደጋዎች ወይም ደግሞ ከአራት አቅጣጫ ሊመጡ የሚችሉ ፈተናዎችን ሊያመለክት ይችላል ማለት ነው። ቁጥር አራት ብዙ ጊዜ ቤተሰባዊነትን ሊያመለክት ይችላል። በሰልፍ መሆናቸው ደግሞ የተደራጀ ወይም እቅድ ያለው አደጋ መሆኑን ያሳያል ማለት ነው። መነካካትና መነካካትን በመፍራት ዳርዳሩ መሄድሽ ደግሞ እንዳይነኩሽ ፈርተሽ ዳርዳሩ መሄድሽ ደግሞ ይሄ አንቺ እውነተኛ ህይወትሽ ውስጥ ሁኔታዎችን በመፍራት ወይም በመጠንቀቅ ብዙ ጥንቃቄ እያደረግሽ መሆኑን ያሳያል ማለት ነው። አንዱ ኮብራ ዘሎ መቀመጫሽን መንካቱ ደግሞ ዘሎ መምታት ይሄ የሚያሳየው ጥንቃቄ ከፍተኛ ቢሆንም እንኳ ያልተጠበቀ ወይም ፈጣን የሆነ ችግር እንደሚገጥምሽ ነው። መቀመጫ ሽመንካት ማለት ደግሞ መቀመጫ በህልም ውስጥ ከዘር ልጅ ከዘር ወይም ደግሞ ልጅ ከወደፊት ቤተሰብ ወይም ከእረፍት መረጋጋትና የተያያዘ መረጋጋት ጋር የተያያዘ ነው ማለት ነው። ትርጉሙ አንድ ቤተሰብ ወይም ልጅ በችግሩ ሊጎዳ የሚችለው በልጅሽ ወይም ደግሞ በቤተሰብሽ ሰላም ላይ ሊሆን ይችላል ማለት ነው። ማለትም አንድ ሰው ከቤተሰብ ውስጥ ሊጎዳ ይችላል ማለት ነው። ሁለተኛው ደግሞ ትርጉሙ መረጋጋት ወይም ኑሮ የሚያመጣው ፈተና የሚነካው የኑሮሽን መሰረትና መረጋጋት መቀመጫሽ የሚወክለው ማለት ነው። ማለት የመቀመጫው ቦታ ማለትም መረጋጋት ሊሆን ይችላል ማለት ነው። ሶስተኛው ትርጉሙ ጤና ይሆናል። ከጤና ጋር የተያያዘ ከሆነ የታችኛውን የሰውነት ክፍል የሚመለከት ቀላል የጤና ችግር ነገር ግን የጉዳት አቅም ያለው ሊሆን ይችላል ማለት ነው። በህልሜ ቤት ውስጥ ቡና አፍልቼ በጣም ልዩና ሽታው ከሚያምር ጭስ ጋር አድርጌ ለወንድ ጓደኛዬ እሰጠዋለሁ። እሱም በፈገግታ ያይኛል። ለእኔም ቀዳው። ሌላም አንድ ሴት ከኛ ጋር ነበረች፣ ለሷም ሰጠኋት። እንደ ኢማም ኢብን ሲሪን አስተምሮት ይህ ህልም ሲተረጎም እጅግ በጣም መልካም የምስራችና የበረከት ምልክቶች የያዘ ነው። ህልሙ በዋነኛነት ፍቅርን፣ በረከትን፣ መልካም ቃልን ቃልንና የሰላም ስርጭትን ያመለክታታል። የመጀመሪያው ቡና ማፍላትና ልዩ ሽታ ያለው ጭስ አብረን እናያለን። በህልም ቡና በአብዛኛው የጥረት ውጤት የመተሳሰብ የአንድነት የመሰብሰብ ምልክት ነው። የቡና ማፍላት ደግሞ ሲሳይና በረከት እየተዘጋጀ መሆኑን ያመለክታል ማለት ነው። ልዩና የሚያምር ሽታ ያለው ጭስ ደግሞ ይሄ በጣም ጠንካራ ምልክት ነው። ሽታ አስለም መልካም ሽታ ማለት ነው፣ ወይም ጥሩ ሽታ በህልም ውስጥ መልካም ስም፣ ውዳሴ፣ ደግ ቃል እና ምስጋናን ያመለክታል ማለት ነው። ጭስ ደግሞ አንዳንድ ጊዜ ውዝግብን ሊያመለክት ቢችልም ከልዩ ሽታ ጋር መጣመሩ ወይም መምጣቱ መልካም ዜና በዙሪያው ላሉ ሰዎች ሁሉ እንደሚሰራጭና በመልካም ስም እንደሚታወቅ ያሳያል ማለት ነው። የዚህ ህልም ዋና መልእክት ምንድን ነው? አንቺ በህይወትሽ ውስጥ ባደረግሽው ጥረት ምክንያት ልዩና የሚያስደስት በረከት አግኝተሻል ማለት ነው። ይህ ደግሞ በረከቱም በመልካም ቃል ይነገራል ወይም ይነገርልሻል ማለት ነው። ለወንድ ጓደኛ መስጠትን በተመለከተ ደግሞ ወንድ ጓደኛ፣ ባል፣ ጮኛ እነዚህን የሚያካትት ማለት ነው። የትዳር ጓደኛ በህልም ግማሽን፣ ደስታ፣ ሰላምና ኑሮን ይወክላል ማለት ነው። ቡና መስጠትሽ ደግሞ ይህ ፍቅርን፣ እንክብካቤን፣ መከባበርን እና በጋብቻ ውስጥ በጋራ በረከትን መካፈልን ያመለክታል ማለት ነው። ለህይወትሽ ያገኘሽው መልካም ነገር ለባልሽ ቅድሚያ እንደምትሰጭ ያሳያል ማለት ነው። የእሱ ፈገግታ ደግሞ ይሄ የሚያሳየው ባልሽ ፍቅረኛሽ ኦልሬዲ ማለቴ ጮኛሽ ማለቴ ነው በድርጊት ወይም በተገኘው በረከት በጣም ደስተኛ መሆኑን እና የጋራ ስምምነት እንዳለም እየነገረች ነው ማለት ነው። ይሄ መልእክት ምንድን ነው? በትዳር ህይወትሽ ውስጥ ወይም በፍቅር ህይወትሽ ውስጥ ፍቅርን ደስታን መግባባትን ይነግሳል ማለት ነው። አንቺ ለባለቤትሽ ደስታ ዋና ምክንያት መሆንሽን ያመለክታል ማለት ነው። ማለትም አሁን ላይ ባለትዳር አይደለሽም፣ ግን ወደፊት የትዳር ጓደኛሽ ሊሆን ይችላል። ስለዚህ የትዳር ጓደኛሽ ብለን እንበለው ወይም ደግሞ ጮኛሽ ማለት ነው። ለራስሽ መቅዳትና ለሌላ ሴት መስጠት፣ ለራስሽ መቅዳት ማለት ይሄ የሚያሳየው ከሌሎች ጋር በረከትን ከከፈልሽ በኋላ የጥረትሽና የፍቅርሽ ዋና ፍሬ ወደ አንቺ እንደሚመለስ ነው። አንቺ አንቺን ራስሽን መውደድሽንና ማክበርሽን ያመለክታል ማለት ነው። ሌላ ሴትና መስጠትሽ ደግሞ ለሌላ ሴት መስጠትሽ የስራ ባልደረባን፣ ጓደኛን፣ ዘመድን ወይም የማህበረሰብ አባላትን ልትወክል ትችላለች የሰጠሻት ሴት ማለት ነው። ለእሷ መስጠት ደግሞ ይሄ ማለት ያገኘሻት በረከትና ደስታ ከቅርብ ሰዎች ከባልሽ ጭምር በጋራ ትካፈያለሽ ማለት ነው። የአንቺ ልግስና መልካምነትንና ትሁትነትን በዙሪያሽ ባሉ ሰዎች ሁሉ ዘንድ ውዳሴ እያተረፍሽ ነው ማለት ነው። ይህን የመሰለ መልካም ህልም ስላየሽ ለአላ ምስጋና ማቅረብሽ እና ይህንን ምስራች ለምትወጁ ሰው ብቻ መንገርሽን ተገቢ መሆኑን እነግርሻለሁ ማለት ነው። አላሁ አለም። አላ ይባርክልሽ። በህልሜ የግቢያችን በር እየተከፈተ በተደጋጋሚ አያለሁ። እኔም ለመዝጋት ሞክራለሁ። ከዛም ባለቤቴን ቁልፍ ግዛና ዝጋው ስለው ገዝቶ መጣ። የገዛው ሁለት ቁልፍ ነበር። አንዱ አረብኛ ጽሁፍ አለበት፣ አንደኛው ደግሞ እንግሊዘኛ ጽሁፍ አለበት። የትኛውን ላድርግ ሲለኝ የአረብኛውን አድርግ አልኩት። ይህ ህልም እንደ ኢማም እቢን ሲሪን አስተምሮት ሲተረጎም በዋነኛነት ከመጠበቅ ከጥበቃ፣ ከቁጥጥርና ከቤተሰብ ጉዳዮች ውስጥ ትክክለኛው ውሳኔ ከመወሰን ጋር የተያያዘ ነው። ይህንን በዝርዝር ስንመለከት የግቢ በር መክፈት እና መዝጋት ለመዝጋት መሞከር ማለት በህልም ውስጥ በር ማለት የአጋጣሚዎች፣ የኑሮ ምዕራፎች፣ የጥበቃ ወይም የችግሮች መግቢያ ምልክት ነው ማለት ነው። በር በተደጋጋሚ መከፈቱ ይሄ የሚያሳየው በህይወት ወይም ደግሞ በትዳር ህይወትሽ ውስጥ ተደጋጋሚ ችግሮች፣ ፈተናዎች ወይም ደግሞ ያልተፈለጉ ጣልቃ ገብነቶች እየመጡ መሆኑን ያመለክታል ማለት ነው። ምናልባት የቤተሰብ ሚስጢር በቀላሉ እየወጣ ወይም ያልተፈለጉ ወጪዎች እየበዙ ሊሆን ይችላል ማለት ነው። አንቺ ለመዝጋማ ሞካረሽ፣ ይሄ የሚያሳየው በቤተሰብ ውስጥ ለሚገጥሙ ፈተናዎችና ችግሮች ኃላፊነት መውሰድ እና መፍትሄ ለማምጣት ጠንካራ ፍላጎት ጥረት እያደረግሽ መሆኑን ነው። የዚህ መልእክት ምንድነው? በቤተሰብሽ ደህንነት ግቢ ላይ ስጋት አለና አንቺ ይህንን ስጋት ለማስቆም እየታገልሽ ነው ማለት ነው። ሌላው የባልሽ ቁልፍ መግዛት ነው። ቁልፍ በህልም ውስጥ የመፍትሄ የእውቀት የኃይል የችግር ፍቺ እና የሲሳይ ምልክት ነው። ባልሽ ቁልፍ ገዝቶ መምጣቱ ደግሞ ይሄ የሚያሳየው ችግሩን ለመፍታት ባልሽ አዲስ መንገድ አዲስ እውቀት ወይም አዲስ ኃይል ይዞ እንደሚመጣ ነው። ቁልፉን መግዛቱ የችግር ፍች ማብቃቱን ያመለክታል ማለት ነው። ያኔ ችግሩ ተፈታ ማለት ነው። ሁለት አይነት ቁልፎች መግዛቱ አረብኛና እንግሊዝኛ ይህ የህልሙ ክፍል በጣም ወሳኝ ነው። ሁለት ቁልፎች ማለት ቁልፎቹ የመፍትሄ አማራጮች ወይም ደግሞ ሁለት የተለያዩ የህይወት መንገዶች አስተሳሰቦችን ይወክላል ማለት ነው። አረብኛ፣ ጽሑፍ ያለው ቁልፍ መግዛት አረብኛ የእስልምና ቋንቋ ነው። ይሄ ቁልፍ ደግሞ የሚያመለክተው በሃይማኖታዊ መርሆች፣ በእምነት፣ በቁርአንና በሱና ላይ የተመሰረተ መፍትሄ፣ ጥበቃ ሊሆን ይችላል ማለት ነው። የእንግሊዝኛ ጽሑፍ ያለው ቁልፍ ደግሞ ይሄ ምናልባት ዘመናዊ የኑሮ ዘዴን፣ አላማዊ እውቀትን፣ የገንዘብ ዘዴዎችን ወይም ከውጭ ባህል የሚመጣ አስተሳሰብን ሊያመለክት ይችላል። አንቺ ደግሞ ከዚህ ውስጥ የአረብኛውን ቁልፍ እንዲያደርግ መምረጥሽ የአረብኛውን መምረጥ ይህ የሚያሳየው የአንቺና የባልሽ ቤተሰብ ከችግር ለመጠበቅና ለመቆጣጠር የመጨረሻው መፍትሄ ወይም ትክክለኛ መንገድ የሃይማኖት መመሪያ እንደሆነ በንቃት ሕሊናሽ እንደወሰንሽ ያመለክታል ማለት ነው በኑሮ ጉዳይ ላይ ሳይቀር የድን ቅድሚያ መሰጠት እንዳለበት ያመለክታል ማለት ነው። ይሄ እንዳለ ሆኖ ሌላው አማራጭ ምንድን ነው? ምናልባት የጉዞ ሀሳብ ካለሽ፣ ምናልባት ወደ አረብ አገር እና ወደ ውጭ የመሳፈር ፍላጎት ወይም እቅዱ ካለሽ፣ ምናልባት ወደ አረብ ሀገር የመሳፈር እቅድ ሊሳካልሽ ይችላል ማለት ነው። የመሳፈርን እድል ልታገኙ ትችላላችሁ ማለት ነው። እና አላሁ አለም። እናም ይህንንም ካገኘሽ በኋላ ካየሽ በኋላ ማለት ነው አንቺ በመረሽው መንገድ በሃይማኖታዊ መርህ ጥበቃ እንደምታገኝ የሚያሳይ ነው። በህይወትሽ ውስጥ የሚገጥሙሽን ችግሮች ለመፍታት ከባለቤትሽ ጋር በመነጋገርና በሃይማኖታዊ እሴቶች ላይ በመመስረት መፍትሄ መፈለግ ይገባሻል የሚል መልእክት አለው ማለት ነው። አላሁ አለም በህልሜ አዲስ ጫማ ለብሼ ነጭና ብርቱካናማ አየሁ በተለያየ ጊዜ ነው ያየሁት በተለያየ ጊዜ አዲስ ጫማ መልበስና እነሱም ቀለማቸው ነጭና ብርቱካናማ መመልከትሽ እንደ ኢማም እቢን ሲሪን አተረጓጎም በዋነኝነት ከጉዞ ከኑሮ ወይም ደግሞ ሲሳይ እና ከትዳር ግንኙነት ጋር የተያያዙ መልካም ለውጦችን ሊያመለክት ይችላል ማለት ነው። አዲስ ጫማ በአጠቃላይ ትርጉሙ በኢስላማዊ የህልም ትርጓሜ ውስጥ ጫማ ጉዞን፣ ጥበቃን፣ መረጋጋትንና ና የትዳር ጓደኛን ያመለክታል። አዲስ ጫማ ማለት በህይወት ውስጥ አዲስ ምዕራፍ፣ አዲስ ስራ፣ አዲስ ግንኙነት ወይም የኑሮ መሻሻል እየመጣ መሆኑን ያመለክታል ማለት ነው። በተደጋጋሚ ማየት ደግሞ ይህ ማለት አንቺ ስለመጪው ለውጥ ወይም ደግሞ አዲስ ጅምር በአእምሮሽ ውስጥ ጠንካራ ፍላጎት እንዳለ ወይም የሚመጣው ለውጥ በቅርብ ጊዜ ውስጥ ትልቅ ቦታ እንደሚሰጠው ይሆናል ማለት ነው። አላሁ አለም ቀለሙ ወደ መከፋፈል ስንሄድ ነጭ ቀለም በህልም ውስጥ ንጽህናን፣ ሰላምን፣ ጤናን፣ በረከትን፣ መልካም ስምንና ሃይማኖታዊ ጥንካሬን ያመለክታል። ትርጉሙ ደግሞ በህይወትሽ ውስጥ የሚመጣው አዲስ ነገር፣ ስራ፣ ጉዞ ወይም ግንኙነት ሐላል የሆነ ሰላም የሰፈነበትና በረከት ያለው ይሆናል ወይም በመልካም ስራ ትታወቂያለሽ ማለት ነው። ብርቱካናማውን ጫማ በተመለከተ ይሄ ቀለም ብዙውን ጊዜ ጉልበትን፣ ደስታን፣ ግለት፣ ማህበራዊነት እና አዲስ አነሳሽነት ሊያመለክት ይችላል ማለት ነው በቢጫና በቀይ መካከል ያለ በመሆኑ ከጤና እና ከኑሮ ወይም ከሲሳይ ጋር ሊገናኝ ይችላል ማለት ነው። ትርጉሙ የሚያሳየው በመጪው ለውጥ ደስታን ጉልበትንና ግለትን የሚያመጣ ይሆናል ማለት ነው። ምናልባት ከሌሎች ሰዎች ጋር በደስታ የምትሰሪበት አዲስ ስራ ወይም ህይወትን የሚያነቃቃ አዲስ ማህበራዊ ግንኙነት ሊሆን ይችላል ማለት ነው። ጫማው ነጠላ ጫማ ወይም ሲሊፐር መባሉ ደግሞ ያኔ መሆኑ ማለት ነው አጭር ጉዞ ወይም እንቅስቃሴ ከሙሉ ጫማ በተቃራኒ ጊዜያዊ ጉዞ አጭር እንቅስቃሴ ወይም በቅርብ በአካባቢ የሚደረግ ለውጥን ሊያመለክት ይችላል ማለት ነው እረፍትና ምቾትን ሊያመለክት ይችላል ሲሊፐር የቤት ውስጥ ምቾት እረፍትና ቀላልነት ምልክት ነው ይህም ደግሞ በኑሮ ውስጥ የስነ ልቦና ምቾት ወይም ቀላል የሆነ የሲሳይ ምንጭ ማገኘት ያመለክታል ቀላል የኑሮ ለውጥ የሚመጣው አዲስ ስራ አዲስ ነገር ወይም ግንኙነት ከባድ ኃላፊነት ወይም ትልቅ ውጥረት የሌለበት ቀላል እና ፈጣን እርካታ የሚሰጥ ይሆናል ማለት ነው። አላሁ አለም። ና የተከበራችሁ የሃሊማ ድሪሟን ቤተሰቦች የዛሬው ቪዲዮ ይህንን ይመስላል። ጥያቄያችሁ አላለቀም፣ በቀጣይ ቪዲዮ እንገናኛለን። እስከዛ ድረስ ቪዲዮ ላይክ ማድረጋችሁን አትርሱ። በያላችሁበት ሰላም ቆዩ። አሰላሙ አሌይኩም።